ውድ የፕሮግራማችን ተከታታዮች በዛሬ ዕለት የኒህን አባት የሕይወት ታሪካቸውን እንዲሁም ውጣ ወረዱንና ዳገት ቁልቁለቱን በሕይወታቸው የገጠማቸውን ነገርና ከየት ተነስተው ወደ የት እንደሄዱ አሁንስ የት እንደሚኖሩ የሚሰጡት አገልግሎት ከምን እስከምን ድረስ እንደሆነ ስለ እሳቸው የሚተርከውን ታሪክ ክፍል ሁለት ይዘንላችሁ ቀርበናል። በጥሞና ተከታተሉ ይላል። አባቶችንን አረጋዊ ተክለ ሃይማኖትና ግብረ ክርስቶስንን ላይ ላይ ያለነው የአዳም ልጅ መዳኛ ለኛ መማጸኛ ነውና አደራ አንድም እንዳት ጠፋ እኛም በጠራህን በጠራህን በጠየከን ሰዓት እንታዘዝልሃለን። ይኸውም የአዳም ልጅ ወደ ፈጣሪው እንዲመለስ እኛ በነገርንህ እኛ በጠራንህ ወደ አምላካቸው ወደ ፈጣሪያቸው እንዲመለሱ እናደርጋለን። ይሄውንም ንሳ እንዲገቡ ጸበል እንዲገቡ ጸሎትም እንዲያደርጉ ከችግራቸውና ከበሽታቸው እንዲነሱ እናደርጋቸዋለን። ክብር ምስጋና ለፈጣሪ ለድንግል ማርያም ልጅ። እኛ አባት ትእዛዝን ተቀብለው እላያቸው ላይ የተሸከሙትን እቃ ማውረድ ስለሚገባቸው መክተቻም እቃ ፈለጉ፣ አጡም። ከዛም ብር እንዳላቸው ለማየት ኪሳቸው ዳበስ ሲያደርጉ ሲዳብሱም አንድ መቶ ብር በጣም የተጨማደደ አገኙ። ያችን ብር ፈታቷት ለእቃቸው መያዣ ፌስታል ገዙ። ከዛም ወዴት እንደሚሄዱ ግራ ገባቸው። በዛም መካ በዛም መሃል አዲስ አበባ የሚል መኪና ሲመጣ መኪና ውስጥ ገቡ። በዛም ውስጥ እንዳሉ ከሰባት ዓመት በፊት የነበሩበት ቤት በምናባቸው መታየት ጀምሯቸው። እሱም ገደራ ሚካኤል ቤተክርስቲያን አካባቢ ነበር። ዛም አካባቢ ሲደርሱ በመውረድ ወደ ቤቱ አቀኑ። ደረሱም አንኳኩ። የቤቱ አከራይም ሲያያቸው በጣም ደነገጡ። እስካሁንም የት እንደነበሩ ጠይቋቸው፣ እሳቸውም ራሳቸውን ለረጅም ዓመት እንደማያውቁ መለሱለት። በዛ መካከል ወደ ውስጥ እንዲገቡና አረፍ እንዲሉ ጋበዟቸው። እሳቸውም ወደ ውስጥ ገቡ። የቤቱ አከራይም በድንጋጤ እቃቸውን እንደሌለ ነገራቸው። እሳቸውም እቃውን ሳይሆን ማረፊያ ብቻ እንደሚፈልጉ ነገሯቸው። እዚህ ምንም ቤት እንደሌለና ሌላ ቦታ እንደሚፈልጉላቸው ነገሯቸው። ከዛም በአካባቢያቸው የሚከራይ ቤት በመፈለግ የተባበሯቸው፣ አነስተኛም ቤት በማግኘትና አሮጌ ፍራሽ በውስጡ በመስጠት አሮጌ ፍራሽ በመስጠት ዛ ቤት አስገባቸው። በዛ ጊዜ ግን ለቤት ኪራይ የሚሆን ብር እጃቸው ላይ አልነበረም። እዛም ቤት ከገቡ ሶስት ቀን ቢሆኑ ቢሆናቸውም ከቤቱ ለአንድ ቀን ሲወጡና ሲገቡ አልታዩም። የበፊት ቤት አከሪያቸው የነበሩት ልጃቸውን ልከው አስጠሯቸው። ከዛም ሰባት ዓመት ሙሉ የጠፉበትን ንገሩኝ ሲሏቸው አሁንም እንደማያውቁ መለሱ። የቤት ኪራይም አልተከፈለም ብለው ጠየቋቸው። ይታገሱኝ አሏቸው። እንደሌላቸው ሲያውቁ ከኪሳቸው አንድ ሺ አምስት መቶ ብር በማውጣት ሰርተው ይከፍሉኛል፣ በዛሬ ቀን የሚታገስ የለም በማለት ሰጧቸው። በዛውም የስራ ማፈላለጊያ እንዲሆን ተጨማሪ ስልክ ሰጧቸው። ከዛም አመስግነው ወደ ቤታቸው ተመለሱ። ሰዓቱን መሽቶ ስለነበረ አረፋሉ። በመንፈቀ ሌሊት ገብረ ማርያም እያለ በር ይንኳኳል። ማነው ብለው ብድግ ሲሉ ቤቱ በብርሃን ተሞልቷል። እሱም የጌታ መልአክ መሆናቸውን አረጋገጡ። ከዛም በልጄ ይዘህ ይዘህ የመጣኸውን ንብረት እናሳይህ ብለውም በቀኝ ትከሻው ላይ ዳበሷቸው። እሺ ብለው ያንን ዕቃ በተኑት። ሁሉንም በዝርዝር አሳያቸው። ሲጨርሱ ብርሃን የነበረው ጨለማ ሆነ። ያንን አስተካክለው ተመልሰው ተኙ። አሁንም ድጋሜ ከነ ኃጢአቷ የነበረች ከነ ችግሯ የነበረች አንድ ልጅ አንድ ልጅ ታየቻቸው። ወደ ፕሮግራማችን ተከታታዮች በሙሉ ዛሬ ሁለት በክፍል ሁለት ያቀረብኩት የአባታችን የአባ ገብረ ማርያም የህይወት ታሪክ እንዳይረዝምባችሁ ስል በዚህ ላይ ማበቃለሁ። አባ ገብረ ማርያም መንፈሳዊ የባህል ሕክምና እናንተ የተቸገሩ ሰዎችንና በተለያዩ ደዌ ውስጥ ያሉትን ሰዎች ለማዳን የእግዚአብሔርን ሕግና ደንብ በማክበር ትእዛዛቱና ሕጉን ተቀብለ ከዚህ ከሰባት ዓመት ጉዞና ከተለያዩ ችግሮች በኋላ ከዋልድባ ገዳም በመነሳት አሁን ልዩ ስሙ ሀና ማርያም ማንጎ ሰፈር በሚባለው ውስጥ ብዙዎችን በማዳን ላይ መዳን የምትፈልጉ የኢትዮጵያውያን ሕዝቦችና እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ተከታይ የሆናችሁ መዳን የምንፈልግበት ጊዜም የምንችልበት ጊዜም አሁን ነውና ስግታችሁ ጸልዩ፣ ንስሐ በመግባት ወደ ራሳችሁ ህይወት እንድትገቡ ስል በአክብሮት መልእክቴን አስተላልፋለሁ። የድንግል ማርያም ልጅ ቸሩ መድኃኔዓለም ሀገራችን ኢትዮጵያና ህዝቦቿን ዳሯን እሳት ማሏን አንግነት አድርጎ ይጠብቅልን። ፕሮግራማችን የተሳካና የተሳድካና የተባረከም እንዲሆን ይህ ቪዲዮ የደረሳችሁ ሰዎች ላልደረሱት ሼር በማድረግ አበርቱን። በእያላችሁበት መልካሙ ይግጠማችሁ፣ አሜን። አባ ገብረ ማርያም መንፈሳዊ የባህል ህክምና ክፍል ሶስት በቀጣይ ሳምንት ይዤላችሁ የሚመጣ ይሆናል። እስከዛው ሰላም ቆዩን፣ ፈጣሪ ጠብቀን፣ አሜን።